ሩታዬ ዛሬ ማለት ነው ለሄርሜላ መልስ ሰጥታለች ማለት ነው። ይህ ዘፈን ግን ባለፈው ነው የሰራችው፣ አንቺ ጋር ሳትገናኝ በፊት ነው። ዛሬ ነው መሰለኝ የደረሰሽ እና መልስ ሰጥታለች ሩታችን ማለት ነው። አሁን ነው ጦርነት በይፋ ማለት ነው፣ ከዩቱብ ወደ ቲክቶክ ሩታዬ። አረ በቀደም ነው ወላሽሁን። ቆንጆ ይኔን ውድ ማለት ነው፣ ፈገግታሽ ያምራል ይኔ ውድ። አሁ ፈታበይ ምን አባቱ ጭቅጭቅ ነው አስጠላን። እንጂ እኮ ማንም አይጠላሽም። ባይሰው ይህን በበኩሌ አልጠላትም። አራት ነጥብ ጨርሻለሁ። ጠዋት እና ጦርነት አሁን በይፋ ማለት ነው፣ ከዩቱብ ወደ ቲክቶክ እና ኡሰጂ ኡሰጂ ደናዩንን ጤና አለችው። በቃ እጅሽ የሰጠሽ ማለት ነው። ሩታዬ በቃ አሳልፈሽ የሰጠሽ አብረሽን ከስንት ጋር ተጣልተሽ ተደባድበሽ ምናምን ኦ ማይ ጋድ የእውነት አልተቻለም። መልስ ምት አልተቻለም። ሩታዬ ማለት ነው ያዘፈንም ያስጠላ ነበር። በነገራችን ላይ ማናት የሰራችው ማለት ነው። ሄርሜላ ሄድብኝ ምናምን ምናምን ያስጠላል ጋይዝ። እና ሩታችን ማለት ነው በቲክቶክ እንዳዲስ ጦርነቱን ለምን የቲክቶከሮች ይቀርባችኋል ብላ በቲክቶክ መታለች ማለት ነው። መልስ ምት ለዛም ፎቶ አርገሽ በነገራችን ላይ የሶት ፎቶ ማድረግ ለነገሩ አንድ ናቸው። አዎ አንድ ናቸው። ለምን ተስማምታችሁንም የምትሰሩትና ጦርነቷ አሁን ከዩቱብ ወደ ቲክቶክ ተቀይሯል። ግን እኮ ሩታዬ ማለት ነው ያንቺ ስም እሷ ሜሽን አላረገችም። አንቺ ግን ሜሽን አድርገሽ ነው። አዎ የእሷ ተመልካች መጥቶ ፎሎሚ እንዳያደርጎሽ ከዛ ቪዲዮ እንዳዩ ነው ወይስ እሷ ጋር እንዲደርስ ነው? ሄርሜላ ሄድባታል ባይዘዌ እና ሩታዬ መልስ ሰጥታለች ማለት ነው፣ በዘፈን መልክ አብሮሽን በቃ እጅ ሰጥታ ማለት ነው። እጅ ወደ ላይ ብላ ለኤርሜላ አሳልፋ ሰጥታለች። ወይን ወይኔ ኤርሜላ አየ ወሰድሽ። በቃ ሩታዬ በቃ ሰጥተሽው ይቃ አረግሽው እንዴ? አብሮሽን ውሰጂ ውሰጂ እኮ ናልሽው ውሰጂ። እንደ ይቃ ነው እንደ እሱ በ ለማንኛውም ይመቻቹ። የእውነት ዛሬ ፈተናው አረገችን ማለት ነው። ዘፈኑ ይመቻል ጋይስ መልስ ሚቱ ይመቻል። ውሰጂ ውሰጂ ደናውን ልሽ ጤና አለችኮ ደግሞ ከነምኞቱ እኮ ነው የሰጠችው ለሄርሜላ ለማለት ነው። ይመቻች ወዳቸዋለሁኝ። ላይክ ሰብስክራይብ ማድረጋቸው እንዳተርሱ። ይመችሽ ሩታዬ አሁን ደሳ